በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊሊጶስንም አገኘውና ተከተለኝ አለው። ፊሊጶስ ግን ከእንድሪያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊሊጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም፣ ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን? አለው። ፊሊጶስም መጥተህ እይ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ናትናኤልም ቤት ታውቀኛለህ? አለው። ጌታችን ኢየሱስም መልሶ ገና ፊሊጶስ ሳይጠራህ በበለስ ዛፍ ስር ሳለህ አይቼሃለሁ አለው። ናትናኤልም መልሶ መምህሮይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልሁ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ፣ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው።